ሰላም ጤና ይስጥልኝ። እንደምናላችሁ፣ ውድ የቅን የሚዲያ ተከታታዮች፣ እግዚአብሔር ይመስገን እኔ ሰላም ነኝ። ዛሬ ደግሞ ይህንን የመሰለ የሳንቡሳ አሰራር በቀላሉ በቤታችን እንዴት እንደምንሰራው አሳያችኋለሁ። እስከ መጨረሻው ከኔ ጋር ሁኑ። ከዚያ በፊት ግን ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደርጋችሁ ተቀላቀሉኝ። ሀሳብ አስቴታችሁን ኮሜንት ላይ ጻፉልኝ። ላይክ እያደርጋችሁ ቪዲዮ ለሌሎች እንዲደርስም አድርጉ። ወደ አሰራሩ እንሄዳለን። በቅድሚያ ድስትን ጥድና በትንሹ ዘይት እጨምራለሁ። ዘይቱ ሞቅ ሲል ደቆ የተከተፈ ቀይ ሽንኩርት አዘጋጅቻለሁ። ቀይ ሽንኩርቱን ጨምሬ በደንብ አቁላለዋለሁ። ለሁሉ ጊዜው እኔ ቪዲዮን እየቆራረጥኩ አቀርብላችኋለሁ። እናንተ ግን ጊዜ ወስዳችሁ ማዘጋጀት ነው። በጣም ቀላል ነው። በቀላሉ ቤታችን እንደዚህ መስራት ደግሞ በጣም ያስደስታል። ሽንኩርቱን እንዲበስል አድርጋለሁ። ከድኜ እንደዚህ ከድ ነውና እንዲበስል አድርጋለሁ። እያችሁት እንደዚህ ከበሰለ በኋላ ነው ምስሩንም የምንጨምረው ምስር ወይም በስጋ መስራት ትችላላችሁ። በምታገኙት በሩዝ ይሰራል። እንግዲህ እናንተ በምትፈልጉት ማለት ነው። እኔ ግን ለዛሬ በምስር የሚሰራውን የሳንቡሳ አሰራር አሳያችኋለሁ። እዚህ ጋ በጣም ፍርክስክስ ብሎ ያልተቀቀለ አያችሁት፣ እንዴት እንደተቀቀለ በጣም ልክ ለወጥ እንደምናዘጋጀው አይደለም። የተቀቀለው ቀረት ሲለው ምስሩን ማለት ነው የቀቀልሁት። እንደዚህ ቀቅያለሁ። ሽንኩርቱንና ምስሩን በደንብ አድርጌ አቀላቅለዋለሁ እንደ ፍላጎታችን። ምስሩ እኔ ፍርስርስ ብሎ ሲበስል ስለማልፈልግ እንደዚህ አድርጌ ካበሰልሁት በኋላ ደቆ የተከተፈ የአበሻ ቃሪያ አለኝ። በጣም ድቅቅ ብሎ የተከተፈ ማለት ነው። ጨው ትንሽ፣ እንደ ፍላጎታችን ጨው እንጨምራለን። ከዛ በኋላ ጨውንና ቃሪያውን ከምስሩ ጋር በደንብ አርገን እንቀላቅለዋለን። ላይክ እያደርጋችሁ ቪዲዮን ተመልከቱ። ላይክ ስታደርጉ ቪዲዮ ለሌሎች እንዲደርስ ዩቲዩብ ያግዘኛል። እንደዚህ አድርጌ በደንብ ቀላቀዬ ካዘጋጀሁት በኋላ ትንሽ ጊዜ ወሰድ አድርጌ አንድ አስር ደቂቃ የሚሆን እንደዚህ አቆየዋለሁ። ከዚያ በኋላ እሳቱን አጠፋና የድንብላል ቅጠል አዘጋጅቻለሁ እዚህ ጋ መጠቀም የምትችሉት ነገር አረንጓዴ ሽንኩርት ካገኛችሁ መጠቀም ትችላላችሁ። ሌሎች ሌሎችን ቅጠላ ቅጠሎች ካሏችሁ ማጣፈጫ መጨመር ትችላላችሁ። እኔ ግን የድንብላል ቅጠል ለዛሬ ጨምሬ ላሳያችሁ። የድንብላል ቅጠሉን የምንጨምረው እሳቱን ካጠፋን በኋላ ነው። ጨርሰን ካጠፋን በኋላ ቅጠሉን ጨምረን እንደዚህ እንዲቀላቀል ብቻ በማማሰያ በደንባር ግን ቀላቅለን እንደዚህ ካዘጋጀን በኋላ ምስራችንን በዚህ መልኩ ጨርሼ አዘጋጀው። ከዚህ በኋላ ደግሞ ሊጡን እንዴት እንደማዘጋጅ ላሳያችሁ። ይህ ሳምቡሳውን ሊጥ ዱቄት አዘጋጅ ቻለሁ። የፍርኖ ዱቄት፣ ከዛ የተወሰነ ዘይት እንደ ፍላጎታችሁ መቶ ይቻላል። ጫው ዘይቱን አለማድረግ ትችላላችሁ። እኔ ስለፈለጉ ጨመርኩ፣ እናንተ ግን አታድርጉት። ከዛ ቀዝቃዛ ውሃ ነው፣ በጣም ቀዝቃዛ ሳይሆን አላደል በቃ ለብም ያላለ የቧንቧ ውሃ ማለት ነው፣ ፍሪጅ ውስጥ ያልገባ ከዛ በደንብ አድርጌ ጊዜው ስጄ አሽቼ ካቦካወት በኋላ ለ15 ደቂቃ እንዲሆን አረፍ አድርገዋለሁ። ከ15 ደቂቃ በኋላ እቆራረጠዋለሁ ማለት ነው በምፈልገው በምፈልገው የምፈልገውን ያህል እንደዚህ ለመዳመጥ እንደዚህ እናዘጋጀዋለን። እንደዚህ ከቆራረጥኩ በኋላ ከዛ በእጄ ደግሞ እንደዚህ አድርጌ አስተካክዬ እጨርሳለሁ። እንደዚህ አዘጋጀሁትን ሊጥ ከዛ በመዳመጫ አድርጌ እዳምጠዋለሁ። ከፈለጋችሁ እንደዚሁ ዳምጣችሁ ስስ እስከሚሆን ድረስ እንደዚህ መዳመጥ ትችላላችሁ። ግን እኔ ደራርቤ ትንሽ ዱቄት ትንሽ ዘይት ትንሽ ዱቄት እያደረጉ ሊጡን የዳመጥኩትን በትንንሹ የዳመጥኳቸውን ሊጦች እንደዚህ እየደረደርኩ እንዳይጣበቅብን ስንዳምጠው እንዳይጣበቅ ዱቄት ዘይት፣ ዱቄት ዘይት እያደረግን እንደረድርና ከዛ በኋላ አንድ ላይ እንደዚህ እንዳምጠዋለን። በጣም ስስ ነው የሚሆነው። እንደዚህ እየዳመጣችሁ ግን እኩል እንዲሆንላችሁ እንዳያስቸግር እንደዚህ እያደረግሁ ዱቄት ብን እያደረግሁ በደንብ አድርጌ እዳምጠዋለሁ። እንዳልኳችሁ ነው። እንደዚህ የማይሆንላችሁ ከሆነ አንዷን ብቻ በደንብ ስስ እስከሚሆን ድረስ መዳመጥ ይቻላል። በምጣድ እንደዚህ እንደእንጀራ ስስ አድርጎ መጋገር ይቻላል። በምታውቁት መስራት ነው። አያችሁት፣ እንደዚህ ካደረግኩ በኋላ ኦቨን ውስጥ አደርገዋለሁ። እኔ ግን እዚህ ጋር የተዘጋጀ የሳምቡሳ ሊጥ ስላለኝ ዛሬ በዚህ ባዘጋጀሁት አሳያችኋለሁ። ይሄ ተቆርጦ የተዘጋጀ የሳምቡሳ ቂጣ አለኝ፣ እንደምትመለከቱት ማለት ነው። እንደዚህ አድርጌ አዘጋጅቼዋለሁ። ከዚህ በኋላ መጠቅለል ነው። እንደዚህ ቂጣውን ካዘጋጀን በኋላ ያዘጋጀነውን ምስር ሊሆን ይችላል፣ ስጋ ወይም ሩዝ አዘጋጅተናል። ከዛ እንደዚህ በአንዱ ቂጣ ላሳያችሁ። በጣም ቀላል ነው። እንግዲህ ከዚህ በላይም ልትችሉ ትችላላችሁ። እኔ ግን እንደዚህ አድርጌ ካደረግኩ በኋላ ያዘጋጀሁትን ምስር ጨምሬ መጠቅለል ነው። በጣም ቀላል ነው። እንደዚህ አድርጌ የጠቀልለዋለሁ ሶስት ጎን እንዲሆን እንደዚህ ማድረግ ነው። በጣም በቀላሉ ሳንቦሳችንን እንደዚህ ጠቅልለን በኋላ ደግሞ እንትን እንዳይል ስንጠብሰው እንዳንቸገር ቸገር እንደዚህ በሊጥ አያይዘዋለሁ። ሊጥ ነው ውሃ እና ዱቄት አድርጌ በጥብጬ ያዘጋጀሁት ሊጥ ነው። እንደዚህ የምቀባው ማለት ነው እንዲያያዝልን፣ አያችሁት? በቃ እንደዚህ አድርገን ሁሉንም ቂጣ ጨርሼ እኔ አዘጋጅቼ እመጣለሁ። በመቀጠል ዘይት ትንሽ፣ በርከት ያለ ዘይት እንጥድና በሊጥ እንደዚህ እንሞክረዋለን፣ መሞቅ አለመሞቁን ማለት ነው፣ ዘይቱ መጋል አለመጋሉን ትንሽዬ ዘይት ቁንጥር ካደረጋችሁ በኋላ እንደዚህ ስታደርጉት ከጋለ ያዘጋጀነውን ሳምቡሳ እንጨምራለን። እዚህ ጋር በጣም መጀመሪያ ላይ ሊጡን ሳምቡሳውን ስንጨምር ዘይቱ ቢግል ችግር የለውም። ሳምቡሳውን ከጨመርነው በኋላ ግን እሳቱን በጣም መቀነስ አለበት። ካልሆነ ከላይ ያለው ብቻ ይበስልና ይሄ ከሺ ከሺ የሚል ነገር እንዲሆንልን አይሆንም። ልስልስ ያለ ሳምቡሳ ነው የሚሆነው ለዚያ ከሽከሽ ያለ ሳንቡሳ የምትፈልጉ ከሆነ መጀመሪያ ሳንቡሳውን ስንጨምር ዘይቱን እናግላለን፣ ግን ከዛ በኋላ እሳቱን በጣም ቀንሰን ነው የምንጠብሰው። ከላይ ያምራል እንጂ ውስጥ ድረስ አይበስልልንም ካልሆነ። አያችሁት? እንደዚህ ቆንጆ አድርጌ ጠብሸዋለሁ። ገልበጥ ገልበጥ እያደረጋችሁ ቀላ እስከሚል ድረስ መጥበስ ነው። በጣም በጣም ምንዳይ አድርገን እንደዚህ ቆንጆ ሆኖ ደርሶልኛል። እንደምትመለከቱት ነው፣ አጠነፈፈዋለው። እያጠነፈፍን ንጹህ የማጥለያ ወረቀት ላይ ማድረግ ነው። እንደምታዩት ነው፣ መልኩ ሁሉ በጣም ነው የሚያምረው። እንግዲህ እንዴት እንደጠበስኩት ተመልከቱ። ማታ ቢሆንም ራሱ የቀረስኩት እንደዚህ ቆንጆ ሆኖ ይታያል። እንደዚህ አድርገን ያዘጋጀነውን ሳንቡሳ ጠብሰን መጨረስ ነው። ከሺ ከሺ እንድልላችሁ ከፈለጋችሁ ደግሜ ልንገራችሁ። መጀመሪያ ዘይቱ በጣም ይግልና ሊጡን ወይም ሳንቡሳውን ከጨምረን በኋላ ግን እሳቱን ዝቅ አድርገን ማብሰል ነው። እንደዚህ ያማረ ሳንቡሳ ሰርቻለሁ እኔ። በዚህ መልኩ ሰርታችሁ ተጠቀሙ። ስለተከታተላችሁኝ፣ ስለምሰጡኝ ሀሳብ፣ አስተያየት፣ ላይክ እያደርጋችሁ ቪዲዮ ለሌሎች ስለምታደርሱ ከልብ አድርጌ አመሰግናለሁ። መልካም ጊዜ እንዲሆንላችሁ ተመኘው። ቻው።